እሺ፣ ፍቅር እንዴት ነሽ? እንዴት ነሽ? ሁላችሁ ሰላም ብያለሁ። አቡዬ ማለት ያው በሰውንት እንደማት ያውቃሉ። አንድ ልጅ በሜሉ ብላኝ ስለለመደችን የገንዘብ እርዳታ አይደለም። የምትፈልገው ቤሩት ነች ያለችው ልጅቷ ማለት ነው እና በጣም እያለቀሰች የዛን እርዳታ በምንጽፍ ጊዜ ቁጥሬን ይዛ ነው የደወለችብኛል። አስቀምጦ ላይ ነው የገባውት እና ደወለችልኝና ልጅቷ ቤሩት ነች። ባሏ ነው መተት መተት አድርጎባት፣ ፍታ ሲባል አልፈታም አለ። ሰውየም ብር ነው የሚፈልገው፣ አራት መቶ ሺ ነው ምንድን ነው የሆነ ብር ጠይቋቸዋል ማለት ነው እና ልጅቷ የተሰቃየች ነው የትኬትም፣ ነው የሁሉ ነገር ማዘጋጅተን ግን በቃ ሀገር መግባት አልቻለችም ብላለች። ልጥራትና ታወሪያታለች። ከሷ ጋ ያለውን ዲቴል ታወሪያለች። አመሰግናለሁ። ነገር የለም። ጠሪያት አንቺ እዚሁ እንዳለሽ ስትመጣ ኮመንት ላይ እሷናት ስትሄድ አንቺ ወርደሽላት እሷ ትገባለች። ማለት ግን አንድ ሰው መተት እንዳሰራባችሁ እርግጠኛ ሆናችሁ ማውራት የምትችሉት እንዴት ነው? ማለት እንዴት ነው? እኔ አሁን ለምሳሌ ፍርድ ቤት ሄዳችሁ አንድ ሰው መተት አሰርቶብኛል ብላችሁ መክሰስ እንደማችሁ ታቃላችሁ አለ። ለምን ህጉ እንደዛ የሚባል መተት የሚባል ነገር የለም። አሰራብኝ ከሌ ብላችሁ መክሰስ አትችሉም። ቢካዝ ማረጋገጫ የለማ ምንድን ነው ማስረጃውና መረጃው ማለት ጠንቋዩ ነግሮኝ ነው ጠንቋዩ ምስክርነት ፍርድ ቤት ይቀርብልኛል? እንዴት ነው አልገባኝም። ግን ማለት አንድ ሰው ከላይ መተት አሰርቶብኛል። ባላይ መተት አሰርቶብኛል ስትል አንዲት ሴት ማስረጃዋ ምንድን ነው እንዳሰራባት? ወይ ጠንቋይ ቤት ሲሄድ የተቀረጠ ቪዲዮ፣ ከጠንቋዩ ጓዴል ሲያደርግ የተቀረጸ ቪዲዮ ነው ወይስ ጠንቋዩ እኔ እሱ አዞኝ አድርግ ያለው ሲል ማስረጃ አምጣ ይባላል ፍርድ ቤት። ከዛ ይኸው ትእዛዝ ሲሰጠኝ እንዳሰራ ትእዛዝ ሲሰጠኝ የቀረጽኩ ቪዲዮ ብሎ ያቀርባል በህግ ያስጠይቃል ያስጠቅም

ስለሚያስፈራ ነው። ከዛ እንደ በሚሉ ሞት ስትለኝ ልጅን ስለጠራች ነው እንጂ እንደዚህ አይነት ጉዳይ ውስጥ ምን ያልገባም የውራሱ ስራሽ። ጊቢ መምጣቶች ምንም ችግር፣ እኔ የገንዘብ እርዳታ እስካልሆነ ድረስ ማንኛውም እርዳታ የሚያስፈልገው ሰው በሰው ይምጣ። የገንዘብ ግን የህዝብ ብር ስለሆነ በህዝብ ድምፅ ነው። እዚህ ቤት ማንም የሚገባው በማንም በማንም ማንም አይገባም። እኔ ነገ እኔ ነው የምጠይቅበት ለአንድ ሰው። ነገ የሰፈሯ ልጅ አምጥታ አስረዳት፣ ቤተሰቧን፣ ብሔሯን፣ ሃይማኖቷን መባል አልፈልግም። ማንም ሰው እዚህ ቤት ለገንዘብ እርዳታ ከገባ በህዝቡ ድምፅ ነሆን ያለበት እናንተ ናችሁ ያስገባችሁት፣ እናንተ ናችሁ ኃላፊነት እንደወስዱት። እኔ አደለው። ምክንያቱም የእኔ አደለም ገንዘቡ፣ የህዝብ ገንዘብ ነው። ህዝብ የሚያዋጣው ገንዘብ ነው። የድምፅ እርዳታ ግን ምንም አይነት የህግ እርዳታ ፈልገው የድምፅ እርዳታ ፈልገው ከሆነ አለን፣ በማንም ቢመጣ ምንም ችግር የለውም። ገንዘብ ሲሆን ግን በሰው በጓደኛ ጓደኛ ስለሆነ ስለምንተዋወቅ ካዲ ስለሆነ ካዲ ስለሆነ ሚባል ነገር የለም። ይሄ ግን የገንዘብ ጉዳይ ስላልሆነ ምንም ችግር የለውም። በአንቺ በኩል ልደውልላት፣ ካልሆነ ቀጥታ ደውዬ ልጥራት። ደውለሽ ጥሪያት ችግር

እና የመቼ አርብ ለታ ነው ምናምን የጠየቀችኝ ግን የችግር ሰ ሲመጣ ማክሰኞ ጠበቂ ነ ያገረን ያውልሽ መታት አስረዳን፣ ትንገረን። ልቦችን እጠራዋለሁ፣ ይሄ ወንጀል ስለሆነ ሰውን ብር እንዲከፍሉ ማስፈራራት ወንጀል ስለሆነ በህግ ይጠየቃል። ባሏ ምንም ችግር የለው፣ ስ ጅ ደው ይላል። ኮመንት ላይ መታለች በይን፣ ፊት መጣሽ እሷ ካልሆነ አካውንቷን ለመሲ ልክላት አለው እንድትስባት ሩ ሻሻው ያመሰግናለሁ። እናት ጋይስ፣ እዚ ጋ ያሉትን ሁሉ ፎሎ አርጓቸው። ቤተሰብ ቶኩማን ፎሎ አርጉት። ማርቲን ፎሎ አርጓት። ዶኒን ልኡልን ፎሎ አርጓቸው። ሁላችሁም እዚጋ ያላችሁ ፕሊዝ፣ ለሙስተፋ ደግሞ ያላችሁን ስጡት። እሺ እንግዲህ፣ ብዙዎቻችሁ በጣም እያስጨነቃችሁኝ ነው ኮመንት ላይ። ዛሬ የችግር ቀን ነበር። ማክሰኞ ችግር ላሽ ብለው ሲል ትዋንቲ ዋን ሀበሻ ችግርማ እንዴት ላሽ ይባላል ብላ ጻፈች። ማናት? ሌላ ሂሩት ናት። ሰብስክራይበሮች፣ የዚህ ቤት ቤተሰቦች እያዩዋችሁ ነው እንዴ? የቤት ህግ ይከበር እንጂ። ችግር ነው ችግር ነው አላችሁ። ችግር የመስማት ሱስ ካለባችሁ ምንም ችግር የለብኝም። እሺ ችግር ያለበት ሰው ይግባ። ችግር ካለ ሽጉጥ አለ። ችግር ካለ ድሮ አለ። ግቡ። ይኸው ቻይናም ህግ ይከበር እያለች ነው። ችግር የለም። ችግር ያለበት ሰው አለ። ችግር አለብኝ በሉ ትገባላችሁ። ችግር አለብሽ፣ ችግር ያለበት፣ ችግር አለብኝ። የገንዘብ አይደለም፣ የገንዘብ ችግር አይደለም፣ ሌላ ችግር። ችግር ላይ ነኝ፣ የገንዘብ አይደለም ብላችሁ ከጻፋችሁ ኢንቫይት እናደርጋችኋለን። ዛሬ ማክሰኞ ነው። ምን ሲሆን በማክሰኞ ቀን የችግር ቀን እንዳረኩት አላውቅም አንድ ቁጥር አይደለም። ችግር አለብኝ የገንዘብ አይደለም። ያው ሳባም የቤቱ ህግ ይከበር ሀቡ ያች ው ህጉን አክብረን። ችግር ከሌለ ግን የፍቅር ታሪክ እንሰባለን። ሁሉም ሰው ችግር የለብኝም ካለ ችግር ላይ ነኝ የገንዘብ አይደለም ብላ ትጻፉ። ወይኔ ግን እኮ ትናንትና እንዴት ልጅ እኮ በጣም ለምናይ ነበር። ትናንትና ቲክቶኳን ማስተካከል አቅዷትን የገንዘብ አደለም ችግር ላይ ነኝ በጣም እንድትሰሙኝ እፈልጋለሁ ብላኝ ነበር እና ቲክቶክሽን ሽን አስተካኪ፣ እድሜሽ ከአስራ ስምንት በታች ስለሚል አያስገባሽም። እድሜውን አስተካኪ ብያት አስተካኪ ያሉ ብለኝ ነበር። በእናታች ትናንት ካልገብችላት ነበር። ቆይ ቮይስ ላርግላት እናት። ትናንትና እና ቃል ስለገባሁልሽ ይኸው አስታውሽ፣ አሁን ቮይስ እያደረኩልሽ ነው። አሁን ላይቭ ላይ ነኝ። መጥተሽ ትናንትና የሰጠውሽን ኮድ ስትጽፊ ቁጥሩን ሞዴሬተሮች ይንቫይት ያደረጉሻል። እሺ አንቺ እኮ ነሽ ውሳኔ ይሻር ብለሽ ያስተማር ሸድሮ ዝ እሺ አልኩኝ እኮ ምን አልኩኝ እሺ ይኸው ችግር ያለበት ሰው ይጻፍ ችግር ላይ ነኝ የገንዘብ አይደለም ካለ ሞዴሬተሮች ኢንቫይት ያደረጉታል አልኩኝ እኮ ችግር አለብኝ የገንዘብ አይደለም ይኸው እክራ ችግር ላይ ነኝ የገንዘብ አይደለም ለምሳሌ የሀሳብ እርዳታ ማማከር ምናምን ፈልጋችሁ ችግር አለብኝ ብቻ ኢንቫይት አናደረግም። የገንዘብ አይደለም ብላችሁ ሜንሽን ማድረግ አለብን። የገንዘብ አይደለም ማለት አለባችሁ። ሰላም አቡ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ዛሬ ለሶስተኛ ጊዜ ነው ስመጣ። እውነት ደንበኛው ያለው ለሴት በባለፈው ወንድሜ ጠፍቶብኝ ብዬሽ እዛ ቪዲዮ ስሪ እና ሼር አረግልሽ አለው ብለሽ ነበር፣ እና እየጠበኩሽ ነበር። ሁሌ ላይፍ ላይ ሁኜ ታዲያ ምትነግሪ ላይፍ ላይ ሁኜ እንዴት ብዬ ሼር ላርግልሽ? እኔ ከላይፍ መውጣት አለብኛል። አንቺ ድዩት ለማድረግ ሼር ለማድረግ ላይፍ ላይ መሆን የለብኝም፣ ከላይፍ ውጪ መሆን አለብኝ። እሺ እንዴት ላገኝሽ? ታዲያ ከላይ ውጭ ስትሆኝ ድሞ ያው ማለት ብዙ ጊዜም ላይ ስለጨነቀኝ ነው። አቡ እሺ፣ ቆይ እንግዲህ ቢጫ ልብ ቅርጽ ወረቀት ነበረች የማን ወሰዳት ወሰዳት ቅድም ኤግዛምፕል እየሰጠሁበት ነበር እንደውም ለንትና ለሳም ጌም ስንጫወት ለሳም እንደዚህ አይነት ወረቀት አምጣና ኢትዮጵያ ለጽፈ ግንባር ላይ ለጥፍ እያልኩት ነበር ጉድ ጉድ ጉድ የት ገባ ከነ እስክሪብቶዬ እስክሪብቶዬ ይሆናለ ወረቀቱ ግን የለም አገኘው

ዲዩት እንዳረግልሽ ሪፖስት እንዳረግልሽ የምትፈልጊው የሰራሽው ቪዲዮ እንደሆነ ነገር አርገሽ እንደሁ አንቺ ጋር ብዙ ተከታይ ስላለ አላውቅም ምን እንደሚደረግ። እንደዛ ነው ያልሽኝ። አንቺ ቪዲዮ ወሰር ያልሽኝ እንዴት እንደሚደረግ ግን አላውቅም ነው ቪዲዮ ሪፖስት ነው የማደርግልሽ የኔ ተመልካቾች እንዲዩት አድርግ ምትፈልጊው ዩ ው ሪፖስት አድረግልሻለሁ። ቴ ወንድሟ ሙስጠፋ ነው ኢንቫይት አርጉት። ጋይዝኔት ተነቀለ ጽፍ ያለሁኝ እዚህ ጋር ግድግዳ ላይ ፊት ለፊት እንዳየው እዚህ ጋር ለጥፈዋለው። ነገ ላይፍ ከመግባት በፊት ነገ ጠዋት አረግልሻለሁ። እሺ፣ እሺ። ታለማ አመሰግናለሁ። አቢባ ፋሚሊ ይችላሉ። አቢባ ፋሚሊ ይችላሉ። አቦ ችግር ላይ ኔ ገንዘብ አይደለም ነጊቤ ነነሽአው አለሁልሽ። ማሬ ሰላም ነው? አለሁ፣ እግዚአብሔር ይመስገን። ይቅርታ ሰሞኑን በጣም ፈልጌሽ ነበር። አጋጣሚ ያው በዚህ ኬዝ እያወራችሁ አልነበረም። አንድ እህታችን ጋር ሼር ላድርግልህ።

ሀሎ ቱ ማይ ፋንስ። ወይኔ ፊኒሽን ይፈቀ ሽንት ቤት ገብቻ አለችኝ። እሺ ይቅርታ፣ እህቴ አሁን አልኩ አንቺ ጋር ልጆቼ ከትምህርት ቤት መጥተው ሰላም እያልኳቸው ነበረ። ጎረምሳዬ አደገልኝ እኮ እናንተዬ፣ ዘጠኝ ዓመት ሊሞላው እኮ ነው። ኧረ ጊዜው እንዴት ነው የሚሮጠው? የትናንትናው ጤንነትዬው ሳይሆን አልኩህ። ማሻአላህ ዘጠኝ ዓመት ሊሞላው ነው። ወይኔ ጊዜ ግን

ግት ጎን ቢ ጎንነዳስማማንብሎሽ እኔ በዳንስ አንደኛ ብትሆን ምን ዋጋ አለው? ሌሎች ትምህርቶችንም ጎበዝናት። ግን እኔ ስታድግ ዳንሰኛ እንዳትሆን ነው የምፈራው። ብትሆን መብቷ ነው አያገባኝም። ግን ባትሆን ደስ ይለኛል። ብትሆንም አያገባኝም፣ መብቷ ነው ይወቷል። እኔ ስለወለድኳት ብቻ በእሷ ህይወት ላይ የማዘዝ መብት የለኝም። እነዚህ አንድ ከአንቺ ጋር ነኝ። አሁን እሺ፣ አቡ እና አንድ እህታችን በእንትን ከኢትዮጵያ ልጆች እናመጣለን ምናምን ብለው ገንዘብዋን ተበልታ ነበረ። እና እቺ ልጅ እንድትረድ ያስፈልጋለሁ። ይኸው ገብታለች። ይኸውልሽ አራት አራት ቁጥር የጻፈችዋለች ማለት ነው። ምንድነው ታሪኩ መጀመሪያ አስረጂኝ፣ አልገባኝም ታሪኩን ላስረዳሽ፣ እሷ ብትሆን ሞር የበለጠ ኤክስፕሌን ታደርግሻለች ብዬ ነው። ያውልሽ ባሏን እና የባሏን ዘመድ ይመስለኛል ከኢትዮጵያ ልታመጣ ያው ፕሮሰስ ትጀምራለች ማለት ነው። ደከመኛ አበርታኝ ናት፣ ደከመኛ አበርታኝ፣ ደከመኝ አበርታኝ ማለት ነው። አስገቢያት ፕሊዝ። ታዲያ ለምን ራሱ አልገባችም? ማንቺ ምን ቤት ነሽ? አልገባኝም በጣም ትፈልግሽ ስለነበረ ነው። ብዙ ጊዜ ትጽፋለች፣ ግን ያው ሰው ቤት ስለሆነች አልተመቻትም፣ እና እርጅኝ ስላለችኝ ነው አንቺ ድምፅ እንድትሆኛ ጠይቃሽ ነው። አንቺ ጽፈሽ ደጋግመሽ እድሉን ካገኘሽ እንድትገቢ ጠይቃሽ ነው። ሰው ቤት ስለሆነ ያው ሰው ልጆችም ስላሉባት አይመቻትም፣ እና ለዛ ነው እስኪ። አመሰግናለሁ፣ መጠየቅ ስላለብኝ ነው። ቴንኪው። እሺ አንቺ ስለሌላ ለምን ጉዳይ ነበር የፈለግሽ? ፍር የለብኝም ሀቡ ቺ ልጅ ብቻ አንድ ደረጃት ነው የምፈልገው ሄሎ ቼንጅ ኦፍ ዩኒፎርም ቼንጅ ኦፍ ዩኒፎርም። እንሀፍ ሰስ ና እሺ፣ እናቴ መልዕክትሽ ደርሶኛል። አሁን እሷን እናዳምጣታለን። አንቺ መውረድ ትችያለሽ። ቴንክ ዩ። እሺ፣ ደከመኝ፣ አበርታኝ። አቤት፣ ሰላም ነው አለሁት። ሰላም እሺ፣ እንዴት ነሽ ሰላም ነሽ? አለሁቴ እኔ ያው ባለቤቴ ና መጣልሻለሁ ብሎኝ ያቁቴ ልጅም ነበረ ሁለታቸውንም በአንድ ሀገር ጀመርኩኝ። እንደ አጋጣሚ ሁኑ የንሰንኛው መጣ፣ ቤዛው ወጥቶለታል ምናምን ብር አስገቢ ብሎ ብር አስገብቼላት። ከዛ መጨረሻ ላይ ይህንኛው ልጅ ያአጎቴ የልጅም አብሮት የመጣው እዚህ የመጣውም ሁሉም ነገር ያንን መጀመሪያ ላከልኝ መጀመሪያ ላከልኝ እና መጣላቸው ብሎ የላከልኝን እንደገና ሁለተኛ በሁለተኛ ወር በሀ አንድ ነው የሚበሩት ምናምን አለኝ እና እሺ ምናምን አልኩት እና ከዛ እንደገና መጨረሻ ላይ ሀይ አንድ ሲያልፍ ሁለተኛ ወር ላይ በሀይ አንድ ሲያልፍ፣ አይ ይህ ይሄ ነገር አልሆነም፣ እንደገና ነው ማወጣላቸው ምናምን ሲለኝ፣ አይ እንዴት እንደገና ነው ትላለህ ምናምን ብዬ በዛ ጣል ከዛ እንደገና መጨረሻ ላይ ፓስፖርቱን ሳሳየ የባለቤቴ ያጎቴ ልጁ ተሰርቶለት መጥቷል። የእሱ ግን ፎርጅ ነው የባለቤቴ ማለት ነው። እና ብሩን መልስ ለምንድነው ታዲያ ይህ ነገር አልተሳካም፣ እና ብሩን መልስልኝ ምናምን ስለው አይ እኔ ብር አልመልስም ምናምን አለኝ። ይሄው እስካሁን ድረስ ብሬን አልመልሰልኝም ማለት ነው። እንዲትተባበሪ ነው አቡይ እሺ ማማሪ፣ በተደጋጋሚ እየተናገርኩ ነው። ካልሰማሽ አላውቅም። እኔ ለእናንተ ከሕገወጥ ደላሎች ብር ለማስመለስ ፎቶ እየለጠፍኩኝ ደላሎችን ቪዲዮ ስሰራ ሳጋልጥ ስንት አካውንት እንዳጣው ታውቃላት? አልሰማሽም? አቡ የብዙ ጊዜ እኔ ያው ልጆች ጋር ስራ ምናምን ትንሽ ቤት አስቸጋሪ ስለሆነብኝ እኔ ገባ ወጣ ነው የምለው። በቃ ስለዚህ ስላልሰማሽ እኔ ልንገርሽ፣ አራት አካውንቶች ተሰብሎ፣ የመጀመሪያው አካውንት አንድ ሚሊየን ሊገባ ትንሽ ፎሎ የቀረው ነበር ዘጠኝ መቶ ምናምን ሺ አርባ ሶስት ሺ ምናምን ፎሎ የቀረው አንድ ትልቅ አካውንት ተዘጋብኝ። አንድ ሚሊዮን ሊገባ ትንሽ ቀረ። ሁለተኛ ስድስት መቶ ምናምን ሺ የደረሰ አካውንት ተዘጋብኝ። ሶስተኛ መቶ ምናምን ሺ አካውንት ተዘጋብኝ። መቶ ምናምን ሺ ፎሎ። አራተኛ የመጨረሻው ዶክተር ሀቢባ ከሀያ አንድ ቀን በፊት ዛሬ ይሄ አዲስ አካውንት ከፍቼ ሀያ አንድ ቀን ሆኖ ይሄ አካውንት ከሀያ አንድ ቀን በፊት አራተኛው ዶክተር ሀቢባ የሚለው አካውንት ተዘጋብኝ። እናንተ ከደላላ ጋር ዲል ማድረግ አታቆሙም። እኔ ደግሞ ደላሎችን ብር መልሶ አትመልሱ ከራከራለሁ አልመልስም ሲሉ ፎቶ ፎቶቸውን ለጥፍ ቪዲዮ ሰራለሁ ፎቶቸውን ለጥፍ ቪዲዮ ስሰራ እነሱ ለቲክቶከሮች ገንዘብ እየከፈሉ ቁጭ ብለው ሪፖርት እንዲያደርጉ አድርገው አካውንቴን ያሳጡኛል አካውንቴ ይዘጋብኛል ታዲያ እናንተ ለማትተውት ነገር ሁሌ የአካውንቴ መስዋዕት ማድረገው ለምንድን ነው እናንተ በህጋዊ መንገድ ህጋዊ መንገድን ካልመረጣችሁ ህገወጥን ከመረጣችሁ ከተበላችሁ እኔ ምን ላድርግ አሁንም አምስተኛ አካውንቴንንም ላዘጋ እሽ፣ ህ እሱን የኔ በህግ ምናምን እጠይቃለሁ። ሌላ ነገር እንዲትረጅ ፈልጌ ነው፣ ብር ምናምን እመልክባት ልጅቷ ዝም ነበር ነበረ በዛን እንዴት ነው ይህም ነገር ሊጀመር የንትን ያልኩት የተነሳሁት እና ዝም ብር አስራ ሶስት አመቴ ነው ስደ ኢትዮጵያ ገብቼ አላውቅም፣ ቤተሰብ የለኝም እና እንዲ አጋጣሚ ያው እዚህ ነው ብዙ ጊዜ የኖርኩት እና ይህን ያክል አመት የምኖርባት ልጅ ናት። እና ያው እዛ ቤተሰብ እያጠፉ ብር ምናምን ሲያስቸግሩኝ እኔ ደግሞ አይ እህቴ የዝሮ ዝሮ ይህን ያክል አመት የኖርኩባት የላኩባት ልጅ ናት። እና ምንም ነገር እንትን የምትለኝ ነገር የለም። በጣም የምታዝንልኝ የምትመክረኝ ሄድ ነበረች እና ክፉ ነገር ታደርገኛለ ብዬ አላቅም አውቅም እንትን ብዬም አላቅም። እና ብሬን እኔ ላይ ነበር አጠራቅመውና ይሄ እንዲ ጓደኛ ናት ያለችኝ እና እንደ አጋጣሚ ሻንጣ የንቁልፍ ይሁን እንደ አጋጣሚ እንትን ብለው ከፍታለሁ ብላ እንትን ብለው ሳይ ወረህት አንቺ ላይ ብሩን አኖርልኝ እና እኔ ስፈልግ ወደ አገር ልገባ ባሰል ትልክልኛለሽ ቦታ ምናምን ብጅ ስለምገዛ ምናምን ብያት እሷ ላይ ብሬን ያው እያኖርኩ ነበር ማለት ነው። እና ልጅቷ በመጨረሻ ላይ እንግዲህ ህን ያክል አስራ ሶስት አመት ነው ስደት ላይ እኔ ከወጣ ከዛ ሰዓት ጀምሮ ያኔ በሷ ነው የምልከው እዝ መታ ነው የምትወስደው ሪካርዶም ሁሉ ነገሩ አለኝ። ከዛ መጨረሻ ላይ አስረኛ ወላይ በቃ እኔ እህቴ ወደ ኢትዮጵያ ልገባ ነው እና ብሩን ላክልኝ ወይም ደግሞ እዚህ ሀምጭና በሌላ ሰው እልካለሁ ምናምን ስላት እናቴን አሞቤ ነው እንደዚህ ብሎ በዚህ ምቶ በዛ ሄዶ አለች ከዛ እንደገና መጨረሻ ላይ አይ እንደዛ ካልሽ እንግዲያስ ብሩን አስገቢልኝ እኔ ወደ ኢትዮጵያ መግባት ስለምፈልግ ኮንትራቴንም አሁን ልጨርስ ስለሆነ ስምንተኛ ወላይ እጨርሳለሁኝ እና ብሬን አስገቢልኝ ምናምን ስላት አስራ ሁለ አስራ ሁለተኛ ወላይ እንዲያወራች በዛ ወጣ ይቀራ ይቀር ከዛ ዘስ ጠየቅ እንደ አጋጣሚ በዛ ህዲያ በዝም መታ በዛ ህዲያ ያሉ ጓደኞቿ ሄዱኛል ማለት ነው። ከዛ አሁን ደግሞ እንደ አጋጣሚ እሷም እዛ ሀገር ቆይታለች እና ኢትዮጵያ ላይ እስኪ ህዋት ምናም ሴም ካርድ ሶስት ሴም ካርድ ሰጥታ የነበርና ሁሌ ምናም ብዬ ስላቸው አይ ሴም ካርዱ አሁን የተከፈተው እናም ደግሞ ልጅቷ ስሟ ሌላ ነው ብለው ፎቶ አላከልኝ ወንድሜ። ይህኛውን ታዩሽ አይደላለው። አቢባ ፈልገሽኛ ላልፈልኩህም ማልጠረውከም ቆይ እኔ ምለው ግን ሰው ማመን የምትተው ልጅ፣ አንቺ ለምን ነበር ያመንሻት ልጅ? በምን ምክንያት ልጅ? ቆይ እኔ እንደ ክላመት የላኩባት ልጅ ናት። ያኔ ብዙ ነገሮችም ልልክም ስል ምናምን ስልም ያኔ የምትቆጣይ ልጅ ናት። የምትመክረይ ልጅ ናት። ይህንን ነገር ታደርጋለ ብዬ አለንትን አላልኩም። ምናምን ደግሞ እዛም ደግሞ ቤተሰብም ምንትን እያጠፉብኝ ስለሆነ በቃ ራሴ ሂጄ ራሴ የሆነ ነገር እገዛለሁ ብዬ ራሴ ቤት ነበር ሳኖር የነበረው እና እንደ አጋጣሚ ሂንዷ ጋር እየሰራሁኝ ሻጣይ ምናምን እንደዛ ስታደርግ ደግሞ እንዲያልጣላ ከሷ ዋዘንዲያ ብዬ እሷ ላይ አኖርኩት ትልኪልኛለሽ ብዬ ማለት ነው። ስንት ብር ነው? በውስጥ ብነግርሽ አይሻልም? ማለት ምን ሆኖ በውስጥ የምትነግሪኝ ብር እንትን እየረበሹ ስለሆነ አሁን በፊት የምነተስብሽ እንትና ዘንድ ያገ ብቸ ተስፋዬ፣ ያህንኛው ቀልድ ሳይሆን እሱ ዘንድ ያገ ብቸ። በመካከል እኔ የተጎዳሁት አንሶ እንደገና በመካከል እንትን እያሉ በጣም እያስቸገሩኝ ላ ተስፋ አይደለም ይሄኛው ልጅ ነው። ረቲውም እኮ ከኔ እሱ ድርጅት ነው። እኔ ግን በሰብ ነኝ ከኔ እሱ አቅም አለው፣ ጠበቃ አለው፣ ድርጅት ነው። ከሱ ጋር እኔ በልጭ ነው። እኔ ጋ የመጣሽ ላ የዛ ሳይሆን ያኔ በሰዓቱ እሱም ቸኩሎ ስለነበረ ወጣሁኝ። እኔም ልጆቹ ምናምን ስ ሳሳመልሳሽ ተስፈሻ አደርጌውን ላይቭ ላይ ስታገኙ ጊቢ እሱ ጋና ንገሪ። እሺ፣ እሱ ጠበቃም ስላለው ጀጉል ድርጅትም ስለሆነ እንትን ይልሻል። እሺ፣ ይረዳሻል፣ ይፈታሻል፣ ይልሻል ችግር። እሺ፣ ማሬ መጠኑን ትንገረ ምን ያደርግልናል? እኛ መጠኑ በጣም ትልቅ ብር ነው የሚሆነው ያስ እዚህ ጋር መጠኑን መጥራት ከፈረሽ ትልቅ ብር ነው።